እንድትሞች ይሻላል። ፈኪዬ ፈኪዬ ጋይስ፣ ሂዳ እንደለመደችው ጥምጥም ልትልክ አህሙ ላይ እነ ኤብሮ ላይ እነ ልሽቱ ፊቅ ላይ ምናምን ነገር እንደለመደችው ሂዳ ልጥፍ ልትል ስትል ኢሳም ላይ ማለት ነው፣ እጁን ምልስ አደረጋት። በእጁ አስፈንጥሮ ጣላት። ወይኔ ውርደት! ወይኔ ፈኪዬ ወድ ነው። ከዚህ ሁሉ እንደ ውርደት ቢቀርብሽስ ቢቀርብሽስ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበሯችሁ የዘይነብ እንድሬስ ኢትዮፕ ቻናል ቤተሰቦች፣ ሰላም እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ በዘተተረፌበል። ዛሬ ይዤላችሁ የመጣሁት ቪዲዮ ማለት ነው ድንገት ቲክቶክ ግብት ትስል ኢሳምና ማናት ስማፈኪያ ተገናኝተው ምናምን የሆነ እዛ ምንድነው የሚባለው አዲስ አበባ ያለው ማለት ነው ተገናኝተው አዋረዳት ጋይስ። በነገራችን ላይ ይሄ ዲኮር ምናምን ነገር ሳውዲ አረቢያ አልአህሊ ክለብ ኳስ አጨው ኳስ አሸንፎ ማለት ነው። የእኔ ቤት ልጆችና ሚስተር እንትን ነው ይሄ የአልአህሊ ደጋፊ ናቸው እና ዛሬ ኢህትፋል አለኛ ቤት ኬክ ምናምን ተዘጋጅቷል። ከውጭ የድኮር ተደርጓል ምናምን ነገር እና ዛሬ እህቲፋል አለብን ማለት ነው። ወሬውን ላጠፋኝ እና ወደ መጣሁበት ስገባ፣ እስኪ ቪዲዮ ላይክ አድርጉልኝ። ተው ተው ተው ተው ላይክ አድርጉልኝ። በፈኪያ ዙሪያ አንድ ሁለት ቪዲዮ ስለሰራሁ የደረሰችበትን መጨረሻ ፓርቱን ላሳያችሁ ብዬ ነው ይዤላችሁ የመጣት ማለት ነው። እና ማላችኋለሁ፣ ኢሳምን ቀጥረውት ፈኪያ ከሆነ ልጅ ጋር መጥታ ዘላ ቀፍ ልታደርገው ስትል አሽቀንጥሮ ጣላት። እኔ አልታቀፍም በቅ ቅርቡ ነው። ኦምራ ሰርቼ የመጣሁት ሀራም ነው። ከኤክሮ ውጭ ማንም ሊያቅፈኝ አይችልም ብሎ አሳፈራት። እጇን ምልስ አለች ተሽኮረመመች፣ ተንቀጠቀጠች ምናምን ነገር ብትዋት እንደዛ አፈቀርኩት ምናምን ያለችዋ ልጅ ማለት ነው። ኢሳምን ስታይ አንገቷ እንድፍት፣ እጇ ሰውነቷ እንዳለ ይንቀጠቅጣል። በነገራችን ላይ የምትወዱትን የእውነት የምትወዱትን ሰው ስታይ እኮ ፍርሃት ነው የሚሰማችሁ። የሆነ በቃ ትንቀጠቀጣላችሁ፣ የምትሉት ይጠፋባችኋል። የሆነ በቃ አማርኛ ሁሉ የምትችሉ አይመስልም። ያው ደርሶብኝ ስለሚያቀርቡ እንደዛ እምላችሁ እና ምን ለማለት ፈልጌ ነው? ለዩትዩብ ነው ይሉሻል ምናምን ሲላት፣ አይ ለዩትዩብ አይደለም። እኔ አንዳንድ ነገሮችን አጫውታኛለች። ከምሯ ነው፣ ከልቧ ነው። አለያኛው ደግሞ ምስክሩ ማለት ነው። እኛን ሊቀልድብን ለዩትዩብ ነው እማ ለዩቱብ ድብ እናድርገሽ፣ ለዩቱብ ነው። ግን በዚህ ልክ ለዩቱብ እያላችሁ ስማችሁን ክብራችሁን ባታጠፉ በጣም ደስ ይላል። አንዳንድ ዩቱበሮች ማለት ነው። የእውነት አንዱን ሐላል አድርገሽ እሱ ጋር እንድፈልግሽ እየተላላጥሽ ብትሰሪ በቂ ነው ብዬ አስባለሁ። እኛ ኮ ሀራም ስለሆነ ነው እንጂ እንደ እናንተ መስራት ጠፍቶን አይደለም፣ ግን ሀራም ነው። ከእምነታችን የሚበልጥብን ነገር የለም። ዶላር ከእምነታችን አይበልጥብንም ብለን የተው ነው። እና ፈኪዬ ስምሽን ባታጠፊ ጥሩ ነው። እኔ ዛሬ ላንቺ ሽምቅቅ ነው ያልኩት። የምር እንዲህ በእጁ ሲገፈትራት እኔ በጣም አፈርኩ፣ ተሸማቀኩኝ፣ አይገልጸውም። ወላሂ በጣም ነው ያፈርኩት። እንደው ሞት ይሻላል። ኮሜንት ደግሞ ብታነቡ ገብታችሁ ወይኔ መዋረድ ሞት ይሻል ይሻል ሞት ይሻል ይሻል። ከኢክራም ውጭ ሌላ ሴት እኮ እሱ አያይ ምናምን ምናምን ነው የሚሉት እሱ ደግሞ ዞራ ሳያት ኢክራም መስላይ ነበረ እዚህ ቦታ ላይ ስለነበር የምንገናኘው እና ኢክራም ምናምን እያለ በቃ ስለ ኢክራም ነው የሚያስበው። እና አንድ ልቡ የሸፈተ ወንድ ተከትለሽ ስምሽን ከምታጠፊ ማለት ነው ፈኪዬ ቢቀርብሽ ያንኑ የወደደሽን የተላመድሽውን ከአህሙ ጋር ኔካሽን አስረሽ ብትቀጥይ ምን ይመስልሻል? እና ለማንኛውም ቪዲዮ ይለቃሉ፣ ይገናኛሉ፣ ኢሳ መመልስ ይሰጣል። በዚህ ዙሪያ ያው ይቀጥላል። የስራ ጉዳይ ነው፣ እንዳትታለሉ። ኮሜንታተሮች፣ የስራ ጉዳይ ነው፣ ለቢዝነስ ነው የመጡት። ቢዝነስ ከእምነታቸው ከክብራቸው በልጡባቸዋል፣ አንዳንድ ዩቱበሮች እና የመቻችሁ ምን ይደረግ። ተመልካችም እንደዚህ አይነት ነው የሚወደው። ለማንኛውም እንግዲህ እንግዲህ ኔንም ላይክ ብታደርጉ ደስ ይለኛል። እወዳችኋለሁ፣ አከብራችኋለሁ። ለዛሬ ያለችኝ አጭር ቪዲዮ ይችን ትመስላለች። ነገ ደግሞ አዳዲስ ነገር ካገኘሁ ያው ብቅላለሁ። እነፈኪዬ የደረሱበትን መጨረሻቸውን እየመጣሁ እዘግብላችኋለሁ። ደህና ሆኑ። በዚህ አጋጣሚ እኔ ላይክ እንድታደርጉኝ እፈልጋለሁኝ። ቪው ምናምን አልፈልግም። አሁን ላይ ቻና ላይ ላይክ ያስፈልገዋል። ቅጣት ላይ ስለሆንኩኝ እኔ ቪው ታየ አልታየ ሳንቲም አይቆጥርልኝም። ሞኒታይዝም አይደለም። ተቀጥቻለሁ ብያችኋለሁ። መልካም የሆናችሁ ሰዎች ላይክ ብታደርጉኝ በጣም በጣም ደስ ይለኛል። እንግዲህ መልካም ያልሆናችሁም ሰዎች እንደተለመዳችሁ እንደለመዳችሁ ታድር እኛም ተስፋን ቆርጥም ወደፊት እንቀጥላለን። ደህና ሁኑ።